አለኝ። ዝግጁ ነኝ። እነዚህን ሁሉ ጥንቃቄ ይፈልጋል ክርስትናና እግዚአብሔር ይርዳን። እናመሰግናለን። እንግዲህ ዲያቆን ዘማርያም እና ወንድማችን ኤርሚያስ ውይይት እንዲያደርጉ ብዙ ተሞክሮ ነበረ። ያው እንደምታዩት ሆኗል። ትናንት ደግሞ አይንክ የሆነ ቪዲዮ ነበረ፣ የነበረ ማናቸው፣ ቀሲስ ዲበኩሉ ገብተው ነበረ እና በጣም ሰድቦ አረፋ አስደፍቃለው አንተ እያለ ይሄኔ አረፋ እየደፈክ ነው እያለ በጣም በጣም ነውርና ብልግና። ለአንድ አባት አትሊስት አባት በመሆናቸው ካል ሊከበሩ ይገባ ነበረ። ያንን እንኳን አላደርግም። ይሄኔ ቪዲዮ ተደብቀ አረፋ እየደፈክ ነው እያለ ቀሲስን እየተናገራቸው ነበረና በቃ በጣም ይሄ በቂ ነው ብዬ አስባለሁ። የኤርሚያስ ማንነቱን ስብዕናውን አንደበቱን ሕይወቱን አየ ነው እና በቂ ነው። በቃ የማና እንኳን የቀሲስን አደለም የማናችንም ጊዜ የሚገባው ሰው ሆኖ አላገኘሁትም፣ እውነቱን ለመናገር እና እግዚአብሔር ያክመው። ይሄ በጣም ትልቅ በሽታ ነው፣ እውነቱን ለመናገር በጣም ስድብ ይሄ ብልግና መናገር፣ ሴቶችን ፐርሰናል ነገር መናገር፣ ቀሚሴን አገጋገልቤ ነው ማባርሽ ምናምን ምናምን እንደዚህ የሆነ ይሄ የሰውነት መራቢያ አካል ይቆማል። በጣም በቃ እኔ አይገባኝም፣ የትኛው መንፈስ ቅዱስ እንደዚህ እንደሚገልጥም አላቅም። ይሄ ትልቅ በሽታ ነው፣ እውነቱን ለመናገር የነፍስ በሽታ ነው፣ የነፍስ ቁስል ነው፣ ደዌ ነው እና እግዚአብሔር ያክመው። ከእሱ ጋር ግን ውይይት ምንም በምንም ሚዛን ቢመዘን ከዚህ በኋላ አስፈላጊ መስሎ አልታየኝም። ጥሩ መንፈስ ላይም አይደለም ያለው እንደምናየው። ስለዚህ እግዚአብሔር ይርዳው፣ እግዚአብሔር ያክመው። እኛ ግን ወደ ትምህርታችን ተመልሰን በጣም ስላዘንኩኝ ቪዲዮን ፖስት አድርጌዋለሁ። የተናገራቸው ነገሮች ደግሞ የሚያስቀው ነገር ቅዳሜ ዕለት ውይይት አለን በታቦት ዙሪያ ተብሎ ደግሞ ሌላ ድራማ ደግሞ ተሰርቷል። ተጨቃጭቀው ተሰዳድበው እንደዛ አድርጎ ሰድቧቸው ወጥተው ተስማምተናል። ቅዳሜ ዕለት ታቦት ውይይት የለም እኮ አልተስማሙ እኮ። ማን የተስማማው? እኔ በጣም ነው። በቃ ይሄ በጣም ትልቅ በሽታ ነው። እውነቱን ለመናገር በቃ ውሸት አበበ ምናምን ጉላት ተብሎ ቀሲስ በትረን ያልሞቱትን ሰው ሞቷል ተብሎ ያ ሁሉ ያልሞተ ሰው ኢትዮጵያ ቢሆን እኮ ይሄ ሰው ባይዘዌ ይከሰስ ነበረ እኮ። አሜሪካ ቢሆን ቤተክርስቲያን ጠበቃ አቁማ ይሄን ሰው ቢያንስ ለብዙ ዓመታት እንዲታሰር ማድረግ ይቻላል። ባይዘዌ ምክንያቱም ያልሞተን ሰው ሞቷል ብሎ በመናገር ማለት አደባባይ ላይ አደባባይ ላይ ያልሞተን ሰው ሞቷል፣ ቤተክርስቲያኑ ደግሞ ቅዱስ ቁርባን በቅዱስ ቁርባን የገደለች ደግሞ ሌላ ተጨማሪ ውሸት እና ግን ያው ችግሩ ምንድነው? ያው አይናቸውን ጨፍ ነው የሚከተሉ ምስኪኖች አሉ። እና የነቁ ግን ሁሉም አይደሉም። ደግሞ ባለ አይምሮ የሆኑ እንደነ ኤፍሬም ባለጊዜ አይቻለው እንደነ ሄሎ አይቻለው እንደነ አቤል አቡና ከፊትም ጀምሮ ጥቂት ሰዎች ግን የዚህ ህብረት አባል አልሆንም አልቀጥልም ብሎ አይምራቸውን የጠቀሙ ሰዎች አሉና። እንግዲህ ወንድማችን የሚያስን በብዙ መልኩ አየ ነው፣ በጣም ተንኮል፣ ሸር፣ አሁን ደግሞ ስድብ። በቃ በጣም ደስ የማይል እኔ መንፈስ ውስጥ ነው ያለው እንደማየውና አይ ቲንክ በቂ ነው ብዬ አስባለሁ። ከእሱ ጋር እግዚአብሔር ያክመው ቤተሰቦቹንም እንግዲህ ለሚስቱም ለልጆቹም ሪከርዶን የሚቀመጥ አባትነት ባህሪ በዚህ ልክ አግባብ አይመስለኝም። እኛ ወጣቶቹ ብናደርገው ወጣትነት ነው እንዲ ዱርዬነቱ ተብሎ ይታሰበ፣ ኦኬ። ግን ቀሲስን የሚያክል አባት ፊትለፊቱ ሆነው አረፋ አስደፍቃለው፣ ይሄን የተሸፈነ አረፋ እየደፈክ ነው ምናምን፣ እንደዚህ አይነት በጣም የብልግና ወሬ አይ ቲንክ በቂ ነው፣ መስመሩ ይሄ ነው ብዬ አምናለሁና። እርሱን እግዚአብሔር ይርዳው። አበበ ጉላት አይቲንክ ዓመቱ እየመጣ ነው፣ የሙት ዓመቱ እየመጣ ነው። የት እንዳለ አናቅም። እንግዲህ አላቅም የት እንዳለ። ብቻ ነፍስ ይማር ለማለትም እኮ አስቸጋሪ ነው። ነፍስ ይማር ለማለትም እኮ የሆነ ነፍስ እኮ ማረፍ አለበት። እና ውሸት ነው። ታሃድሶቹን በዚህ በኩል ያወሻሉ። በድንጋይ ተቀጠቀጡ፣ በዱላ ጭንቅላት የፈረከሰ በብረት ጭንቅላት የተፈረካከሰ ራሴን ያገኘሁት ከአንድ ወር በኋላ ነው ሞቼ ስነሳ በቃ፣ ሁሉም የሚመጣና ተደብድቤ የሚመጣና በቁርባን መርዝ፣ በቃ ውሸት፣ ውሸት፣ ውሸት፣ ውሸት፣ ውሸት፣ ሸምግለውም ውሸት፣ ጎልማሳውነውም ውሸት። እና እግዚአብሔር ደግሞ የሚገርመው ነገር በቃ በብዙ ነገር ነው እንደዚህ አይነት ሰዎችን የሚቀጣው። እና እግዚአብሔር ግን የቁጣውን በትር ሳይሆን የምረቱን ደጅ ክፈትላቸው ለወንድሞቻችን ማስተዋል ይስጣቸው። እኔ ጨርሻለው፣ ሚክሻ ይሄን ለመናገር ነው። እግዚአብሔር ይስጥልኝ። እሺ አረዲ፣ ያው እንግዲህ እግዚአብሔር ይስጥልን፣ ቃሉትን ያሰማልን። እዚሁ ጋር ማንን አየው? መምህር በረከትን አይቻቸዋለው። መምህር በረከት እንደው ከቻሉ ይግቡና ሌላ አንድ የተነሳ ነገር ስለነበረ ነው። መምህር በረከት ጋር በተያያዘ ያው ሰሙ አንዳንድ ጥያቄዎችን ለማንሳት ብሎ ትንሽ ኃይለ ቃል ማለት ድምፁን ከፍ አርጎ የሚናገራቸው ነገሮች አሉ፣ እና ቀሲስ በረከትን አስከፍታቸዋል፣ ቅር ብሏቸዋል፣ እንዴት ምናምን የሚሉ አንዳንድ ነገሮችን እየሰማው ስለነበረ እንደው በዚሁ አጋጣሚ በሰው ፊት ይቅርታ መጠየቅ ካለበት ሰሙ ያጠፋው ነገር ካለን ይቅርታ እንዲጠይቃቸው እፈልጋለሁ። ምክንያቱም እጅግ በጣም ወዳቸው፣ እጅግ በጣም የተረጋጉ፣ እጅግ በጣም ስርዓት ያላቸው